እንዴት አላችሁ ወዳጆቼ፣ እንዴት ከርማችኋል፣ እንዴት ሰንብታችሁልኛል? እኔ ያለሁኝ እግዚአብሔር ይመስገን ሰላም ነኝ። ዛሬም በአዲስ ቪዲዮ ጋያናል፣ በአዲስ የምግብ ስራ። ዛሬ ደግሞ የአመት በዓል ዝግጅት ምን ይመስላል የሚለውን ነገር የምናይ ይሆናል። እንዲሁም ደግሞ ቀለል ያለች ራት እንሰራለን። ስለዚህ እንዴት ነው ማዘጋጀ የሚለውን ነገር አብረን እናያለን። አብራችሁ ነው እንግዲህ ቀለል ላለው እራታችን የሚያስፈልገን ግብአት ሽምብራ ነው። ይሄን ሽምብራ የተዘፈዘፈ ሽምብራ ነው። እንግዲህ በዚህ ሻል በጣም ብዙ ጊዜ አሳይቻለሁ፣ እንዴት በውሃ ነክረን እንደዚህ አይነት የተዘፈዘፈ ሽምብራ ማግኘት እንደምንችል ማለት ነው። ይሄ ትላንትና የተዘፈዘፈ ሽምብራ ነው። ስለዚህ እናንተም እንግዲህ ከስድስት ሰዓት በፊት የተዘፈዘፈ ውሃ ውስጥ የተነከረ ሽምብራ ያስፈልጋችኋል ማለት ነው። ለማንኛውም በመቀጠል እንግዲህ ሶሱን የምሰራው እዚጋ ተሂኒ ያለ የሰሊጥ ቅቤ ማለት ነው። ጨው፣ አዘጋጅቻለው። ዘይት፣ ቆንዶ በርበሬ፣ እንዲሁም ሎሚ ያለኝ፣ ኪያር ወይም ከንበር ጨምራለው። ቃሪያ አንድ አንቃሪ በቂያችሁ ነው ስላለን፣ የሚያቀረቡትኝ ቲማቲም፣ ሽንኩርትና የስጎ ቅጠል አዘጋጅቻለሁ። ይሄ ደግሞ ለአመት በዓል እንግዲህ ቀደም ብለን ዝንጅብልና ነጭ ሽንኩርታችንን አዘጋጅተን እናስቀምጣለን። የዛነት ቀለል እንዲል ልንስራው ማለት ነው። ባለፈውም ማሳይቻችኋለሁ፣ ቪዲዮ ማለት ነው እንዴት ድል እንደምናዘጋጅ አዋዜ። ዛሬ ደግሞ ነጭ ሽንኩርታ ዝንጅብል አብረን የምናዘጋጅ ይሆናል ማለት ነው። ስለዚህ ስራዬን ስጀምር ምናረጋለው ይህንን ሽንብራ መጀመሪያ አጥቢ ውዥ ይመጣና እቀቅለዋለሁ። ከዛ እንደዚህ ያጠብነውን ሽምብራ የጣነው ብረት ድስት ላይ እንዘረግፈውና ወይም እንገለብጠውና እንቀቅለዋለን ለኩስ። ከዛ በመቀጠል እንግዲህ ለዚህ ለሽምብራው ለምንሰራው እራት ማለት ነው አንድ ነጭ ሽንኩርት እንደዚህ አስቀርና ለድሬሲንጉ መስሪያ እዚህ ጋ ያለው ነጭ ሽንኩርትና ዝንጅብል ጨምርና እፈጨዋለሁ። እንዳንዱ ላግዛው መሰለኝ ይባለው ዝንጅብሉ እዛ ጨው አደረግበታለሁ። ከዛ ትንሽ የዘይት አረግበት አለው። ምክንያቱም በረዶ ቤት ሆኖ ሲወጣ ማለት ነው። ዘይት ካለባ በእንደዚህ ፍርክስክስ ነው የሚደላችሁ። ሲጀመር ዝም ብሎ ነው እንጂ፣ ነጭ ሽንኩርት ያን ያህል ብዙ ከበረዶ ቤት ሲወጣ የሚያስቸግር አይደለም። ግን ደግሞ ዘይት ታርጉበት። በበለጠ ቀለል ያለ የሚፈረካከስ ይሆናል። ቶሎ የሚቀልጥ ማለት ነው። የሚፈረካከስላችሁ ዘይቱ የረጋ ወዲያውኑ ስለሚቀልጥ ወዲያውኑ ይቀልጥላቸዋል። ነጭ ሽንኩርትም ከዛ በቃል ቢያ ስብ አለው፣ የሚገባ እዚህ ጋር ታይቻ የበርዶ ማረጊያ እቃ አዘጋጅቻለሁ። በደንብ ታጥቦ የጸዳ ነው። ስለዚህ እሱ ላይ ወስጄ እንደዚህ ቻለ መጠን አደርጋለሁ። እንዳይሸት እንዲህ ግጥም አድርገን እንዘጋዋለን። ስድድት እናደርገዋለን ዙሪያውን። አንደኛውን በእንደዚህ አይነት መልኩ አስቀመጥን፣ ሌላኛውንም እዚህ ጋር እንጨምርና እንደገና ደግሞ ፈጭተን እንሞላበታለን እንደዚህ ካስተካከልነው በኋላ ይሄኛሆን ግጥም አድርገን እንዘጋለን። ይሄንን ሁለቱንም ወስደን ዲፍርጃችን ውስጥ እንከተዋለን። እንግዲህ ይሄ በምንፈልግ ሰዓት ማለት ነው። እንደዚህ እየፈለቀቀን ኪውብ ኪውቡን እያወጣን መጠቀም እንችላለን ማለት ነው። ምንፈልገውን ያክል እያወጣን ማለት ነው። አንድ ኪውብ ነው የምንፈልገው፣ ሁለት ነው፣ ሶስት ነው የሚለውን ነገር እንግዲህ እንደ ምግባችን አይነት እኛን ነው የምንወስነው ማለት ነው። አሁን ይበቀዋል መስሎልኛል። እንደዚህ አይነት መልኩ ሲሆን ማለት ነው። እናጠለውና ይዘው መጣለሁ። እንደገና ከዛ በእንደዚህ አይነት መልኩ በቦል እንደዚህ ያስቀምጠውና፣ እኔ ግማሹን ነው የምጠቀምበት። ከዛ ደግሞ ይቀረውን ለሌላ ጊዜ እጠቀምበታለሁ ማለት ነው። ሲበርድ ከደኘ ፍሪጅ ውስጥ በማስቀመጥ። ስለዚህ እኔ አሁን ምን አደርጋለሁ መሰላችሁ? እዚህ ጋር ያለውን ሽንኩርት ማቲም አዘጋጃለሁ። ስለዚህ በላችን ላይ ይሄንን እናደርጋለን። እዚህ ጋር እስኮ ቁጥላለኝ እሱንም እንዲሁ ከትፈዋለሁ። ፍሬውን አላስገባውም፣ ስለዚህ አወጣዋለሁ። በእንደዚህ አይነት መልኩ ቃሪያችን ከጨመርን በኋላ ጨረስን ማለት ነው። የሚከተፍ ነገር ሎሚውን ብቻ እንድቻ አድርገን ይበቃኝ አይመስለኝም፣ ሁለት ሎሚ እናዘጋጃለን። ስለዚህ እዚህ ጋ ምን የሚከተፍ ነገር የለኝም። መክተፌን አነሳለሁ፣ እዛ እናደርጋለሁ። ሎሚውን ጨምቃለሁ። ስቴ ይበቃዋል። ሁለት ሎሚ እንደዚህ ጨምቀን እንጨምራለን። ከበቂው በላይ ነው። በቂው በቂው በቂው በቂው ነው ከዛም እናደርጋለን እችን ምታክል ጨው ከዛ ቆንዶ በርበሬን በተመሳሳይ ሁኔታ እችን ምታከል። ከዛ እዚህ ጋር ነጭ ሽንኩርት አለችን። እሷን ጨፍ ለቃ አድርገን ለቃና እንጨምራለን። እችን አንድ ነጭ ሽንኩርት እንጨምራታለን። እዛ ትንሽ እናማስልና ዘይታችንን እናደርጋለን። ጨዋችንን ጨዋችን እንቀምሳለን። እንዴ ትንሽ የወራ ዘይት ቃናው ደስ ስለሚለኝ እንደዚህ አደርጋለሁ። ግን ሰሊጡ ራሱ የራሱ ዘይት ስላለው አስፈላጊም አይደለም ያን ያህል በጣም በጥቂቱ አንድ የሾርባ ማንኪያ የሚያክል አይነት ነገር በደንብ አድርገን ነው የምናማሰለው። ለምን ሰሊጡ ቁጥር ቁጥር የማለት ባህሪ ያለው። አሁን ማብቶልኛል አይነት ነገር አሁን በጣም አሪፍ ነው ያለው። ይቀመሳል። ሱበር ከዛ ከዚህ ጋር ሽምብራ ይቀነሳል። ወደዚህኛው ውስጥ ይጨመራል። የሰራ ነውን። እንደሱ እንደዚህ እንጨምራለን፣ ድሬሲንግ ወይም ሶሳችንን ከዛ እንለውሰዋለን። ሁላችሁም መታችሁ ብትቀምሱት የሚጣፍጠው በጣም አሪፍ ነው። የምር እያዳነኩ አይደለም። ሽምብራና የሰሊጥ ቅቤ ወይም ታሂኒ በጣም አብሮ የሚሄድ ነገር ነው። በሎሚ እና በዘይት ብቻ አድርጋችሁ ከምትሰሩት ይልቅ በሰሊጥ ቅቤ እንደዚህ ወይም ደግሞ በታሂኒ ብትሰሩት የበለጠ ለየት ያለ ጣም የሚጣፍጥ በጣም አሪፍ የሆነ ሰላጣ ታገኛላችሁ። ለማንኛውም የኛ በዚህ ተጠናንቋል። በደንብማ ትንሽ ትንሽማ ይበላል። እንደዚህም ተብሎማ አይሆንም። የሽምብራው መብዛት ማነስ፣ እናንተ የምትወስዱት እኔ ስላልፈለግኩኝ ነው ብዙ ሁለተኛ ዙር ስለበላች ችግር የለም። ይችን ብቻ በልች ይጸጥምን እንዳይመስላችሁ። እዚህ ጋ አንድ በላለሁ፣ ከቤተሰቦች ጋር አንድ ሌላ በላለሁ። የእውነት ነው የምላችሁ፣ በጣም አሪፍ ነው። ሞክሩት፣ ትወዱታላችሁ። የመጨረሻ መጨረሻ በጣም አብሮ የሚሄድ ነገር ነው። የስሪቅ ቅቤና ሽምብራ ለዛ እንግዲህ ምንድን ነው ስሙ ሐሞስም ስንሰራ እንጠቀማለን። ፍላፍልም ስንሰራ ከላይ ሳንዶቻችን ላይ የምናደርገው እሱ ነው። ከዛ ስንሰራ እንደዚህ እንጠቀምበታለን። ለምን በጣም አብሮ የሚሄድ ነገር ስለሆነ ነው። እና ሁላችሁ በየቦታችሁ ብትሞክሩት በጣም ደስ ይለኛል። እንግዲህ ለዛ ይሄ ነበረኝ ለበአል የ የነበረ ዝግጅት ነጭ እና ዝንጅብላችን እንዴት መሰራ አይታችኋል። ስራችን በጣም ነው የሚያውቀልን። በዛ ሰዓት እንግዲህ በጣም ብዙ አይነት ነገር ስለምንሰራ እሱን ደግሞ የምንባለው ከመፍጨት ከመላጥ ከምናምን እንገላገላለን ማለት ነው። በእንደዚህ አይነት መልኩ እናንተም ተዘጋጁ ብዬ ያለውኝ ስላጣችሁንም። በእንደዚህ አይነት መልኩ ሰርታችሁ ለጾማችሁ በጣም ቆንጆ ነው ብዬ አስባለሁ። ብዙ ምግብ መብላት የማትፈልጉ በጾም ሰዓት ወይም በመሀማት ሰዓት ማለት ነው በጣም የተሻለ እና በጣም ቆንጆ አማራጭ ነው። እንግዲህ ለዛ ላይ የነበረኝ አስራ ይሄን ይመስል ነበረ። በሌላ በቆንጆ ቪዲዮ ደግሞ እስከምንገናኝ አዲስ ወደ ቻናሌ ቻናሌን ሰብስክራይብ እያርጋችሁ የቻናል ቤተሰብ ሆኖ የሰራሁትን ደሞ ካደነቃችሁ በላይክ ፍቅራችሁን ግለጹ። እንደ ሁል ጊዜው አስተያየታችሁን በመጻፍ አብሮነታችሁን አሳዩ ብላለሁኝ። በሚቀጥለው ፕሮግራም በቆንጆ ቪዲዮ ደግሞ እስከምንገናኝ ድረስ ሰላም ሁልኝ። ባይ ባይ።